ውድ ቤተሰቦች ዛሬ ማለት ነው አንድ ነገር ትዝ ብሎኝ ወደ እናንተ መጣው። ማለት ነው ጠዋቱን ሁለት ቪዲዮ ከሰራ በኋላ እያንሰለሰልኩ ነበረ። ለምን ታስቢያለሽ እንዳትሉኝ፣ ምክንያቱም አንዳንዴ ከመሬት የሚመጣና የሆነ ሰው የሚናገረውን ነገር የሆነ ግራ ያጋባቸዋል ማለት ነው። እኔ ትላንትና ነፂ በተናገራቸው ንግግር እንደ በጣም ነው ግራ የገባኝ ማለት ነው። ሲቀጥል እኔ ፌክ አካውንት ነው ያየሁት። ለካ ጠዋት እኔ ኮሜንት ላይ ነው ያየሁት እና ትክክለኛ አካውንቷ መስሎኝ ነው እዛ ፌክ ላይ ገብቼ ነው ያየሁት። ሆነም ቀረም ብቻ ቪዲዮዋን ጨርሼ አይቼዋለሁ። እና የተናገረችው የነበረ ብዙ ጊዜ ከአብርሽ እናወራ ነበር፣ ትምህርቴንም ጨረስኩ፣ ታመምኩ እያለች ነበረ። በዚሁ አጋጣሚ ልጅቷ ብቻ በሆነበት እንዳየዋት ከዚህ በፊት እንደተናገረችም ፈትዋ እየተሸራሸረ ነበረ ከአብርሽ ጋር ማለት ነው። እና በዚሁ አጋጣሚ ትዝ አለችኝ እውነቴ ነው ሙላችሁ፣ ትዝ ብላኝ የታየዋት መሰላችሁ? ሄሉ ዩቱብ እንደውም ዊና እሷ የዊና ጓደኞቿ ሆነው ለመጀመሪያ ጊዜ ለሁለተኛ ነው፣ ለመጀመሪያ ጊዜ ለሄሉ ዩቱብ የተከፈተ ጊዜ ከዊና ጋ አብራ ስሰራ ትዝ አለችኝና ከዛ ሄሉ ቤት ገብቼ ገብታችሁ ዩት፣ እውነቴን ነው የምላችሁ፣ ሄሉ ቤት ገብቼ ሳያት አለች፣ ትስቃለች፣ ትዝናናለች እና የዛን ሰት የት ሂደሽ ነበር ነፂ ተብዬ ሆ ማለት ናንቺ ያሽቃባጭ። እውነት አንዳንዴ ነገር እኔ ምን የገረመኝ መሰላችሁ፣ ዛሬ እውነቴን ነው የምላችሁ፣ ውሸት ነገር መቼም ተደብቆ አይቀርም። እውነት ነገርም ይወጣል ማለት ነው። እኔ ግን በዚሁ አጋጣሚ የሩታ ከመጀመሪያ ጀምራ ይህን አክል ሚዲያ ላይ ስትመጣ የምትሰደበት የምትረገጥበት እውነት በሰው ምክንያት ነው እንጂ እሷ ባጠፋችው ነገር አይደለም። ምክንያቱም እንደዚህ አንዳንድ ሰዎች እየመጡ እየተናገሩ ግማሹ ባሌን ቀማችን፣ ግማሹን አብርሽ አፈቀልኩ በቃ የተለያየ ነገር እየተባለ ነው። በሰው አፍ ነው የምትሰደበው ሩታ ይህ ማለት ነው። እና ቪዲዮ ካየሁት በኋላ ምን አሰብኩኝ መሰላችሁ ያረቢ እንደው የሩታም ሀቅ መቼ ነው እንደው የሚወጣው? አልኩኝ። እውነቴ ነው ምላቸው። በቃ ቁጭ ብዬ ለብቻዬ ማለት ነው። ምን አለ የሩታም ሀቅ አንድ ቀን እንደዚህ ምንም አይነት እንደሌለባት ንጹሕ ልጅ እንደሆነች ማን ወጥቶ ይናገርላት? በማለት እኔ በጣም ገረመኝ ማለት ነው እና ውድ ቤተሰቦች ምናምን ለመሰላችሁ አንዳንዴ በቃ የምታዩት ነገር ማስታወል አለባችሁ። እኔ ይሄንን ቪዲዮ የሄሎን ቤት ቪዲዮ ካስታወስኩ በኋላ ልጅቷ በጣም ገረመችኝ። እውነት በጣም ነው የተገረምኩበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዘዘ ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰቡ ነው። ውድ ቤተሰቦች እውነት ለመናገር በጣም ስሜታዊ ሆኜ ማለት ነው። መግቢያ እራሱ ሰላም ሳላላችሁ ገባሁኝ። በጣም ይቅርታ እና አንዳንዴ ስታስቡት የሰውን ነገር የሰውን ክፋት እውነት እኛ ክፋት ባንሆን ክፋት ባንማር እያንዳንዳችን ከትንሽ ትልቅ ክፋት ነገር ባናስብ እኛ የት በደረስ እንኖረው። እኔ የሩታ ነገር በአሁኑ ሰዓት በጣም እያሳዘነኝና በጣም ልብ እየነካኝ በቃ ለምን የሆነ ነገር ሲመጣ ፈተና በሮታ ላይ ነው የሚመጣ? ለምን ግን እስቲ ቤተሰቦች ያስረዱኝ። ግን እንደኔ ግራ የተጋባው ሰው አለ እውነቴ ነው ምላችሁ። ብዙ ዩቱበሮች እያየው ነው ብዙ ሴቶች እያየው ነው። ከዛም አልፎ ከሩታም የበለጠ ነገር የሚሰሩ ከሩታም ምን እንጃ። ሩታ እንደውም እኮ ብትሰራ እንኳን ሚዲያ ላይ ብትመጣ ሰውን እያሳደገች ሰውን እየደገፈች ሞር እንኳን ስትሰደብ እንኳን ወታ መልስ ማሰጥ በቃ ሰውን ይዛ ስትመጣ እንኳን ለቤተሰቦቿ ሰብስክራይብ አድርጉ ስትል በትትና ነው የምትጠይቀው። እኔ የሩታ ነገር ግራ እየገባኝ ነው እውነት። በአሁኑ ሰዓት በቃ እንደውም ዩቱብ ለመምጣት አንድ ሁለት እያልኩ ነው። በጣም እየደበረኝ ነው። በቃ የአንድ ሰው ስሙ እንዴ መራራ እንደሆነ ማለት ነው። አሁን ነፂ የምትባልዋ እሺ፣ በዛን ሰዓት ቤተሰብ እኔ እንደውም ተሳስቼ ይሁን አላቅም። በዛን ሰዓት እሷ ለሄሎ ዩቱብ የተከፈተ ጊዜ አብርሽ ሸገር ነው አይደል፣ በዛን ሰዓት የት ነበረች? እና ከህን ከነሄሎ ሄሎ ዩቱብ ስሰራ ከነዊና ጋር ስሰራ ማለት ነው። በሳቱ ይሄን ሁሉ ሲደረግ እሺ፣ በፊት ስለ ትምህርቴ ብላ ሚዳ ነበር አብርሽንም ትታው ከአብርሽም ርቃ ማለት ነው። ግን በሳቱ ያንን ነገር ሲደረግ እንግዲህ ቀለበት አድርገዋል በሳቱ ማለት ነው። ካልተሳሳትኩኝ ለሄሎ ዩቱብ ሲከፈት አብርሽና ሩታ ቀለበት አስረዋል በሳቱ ማለት ነው። እና ያንን ቀለበት ሲታሰር ምን ብሏት ነው? ወይስ ምን አምና ነው ተቀብላ ነው ቁጭ ያለችው? እውነት ዛሬ ማለት እኔ ሁለቴም ሶስቴም የምናገርበት ምክንያት ቢኖር በቃ ሩታ ያለችበት ነገር ጥሩ ስላልሆነ፣ በቃ በእርግዝና ሰዓት እናንተ እንጃ አላ ነው እንጂ የሚጠብቃችሁ በጣም መጥፎ ስሜት ነው ይላሉ። እኔ እንኳን ወልጄም አላየሁትም። ቢሆንም ግን በአንዳንድም ሰው ስንጠይቅም የምንረዳው ነገር ነው። ግን በዚህን ሰዓት ሌላ ቀን እንኳን ቢቀርሽ እርጉዝ ና ሳትባል በፊት መታ ይሄንን መልስ ለምን ብሰጥበት ብዬ በጣም ራሴ ልቤን እያመመኝ ነው። ለምን እንደሆነ አላውቅም። እሱንም በሩታ ነገር ማለት ነው። የሩታ ነገር በጣም እየገረመኝ፣ በጣም እያሳዘነችኝ፣ እውነት ለመናገር ስልክ ራሱ ስደውልላት አታነሳም። ከብሬ ነው ሙላችሁ በቃ የሆነ ይሄንን ቪዲዮ ትዝ ያለኝ ማለት ነው። ከትንሽ ሰዓት በኋላ ሩታ ጋር ስደውል ስደውል፣ ስልኳ ይጠራል፣ አታነሳም። ከዛም በኋላ ወይኔ ምን ሆኗ ነ በቃ በዚች ልጅ የእኔ ሀሳብ ነው ግን ወታደና ምንም ነገር አትሆነም። አላ ይጠብቃት። አንዳንዴ ያላ ሴጣን የሆነ ነገር ያስታውሳቸዋል። በቃ እኔ እኔ እንጃ የሄሎዌት ቪዲዮ እንዴት እንዳ እንዴት እንዳ ትዝ እንዳለኝ አላውቅም። ምክንያቱም በጣም ስሜታዊ ነበርኩኝ፣ እና አንዳንድም ሰዎች ደግሞ እውነትም ይሆኑ ውሸትም ይሁን ሳታውቁ እውነት አንዳንዴ በጣም በዚህ በአጋጣሚ እቺ ልጅ እንደዚህ ያለቀሰችው ነገር እኔ እንጃ ከፍቅር እንዴት አይነም። በነገራችን ላይ ከፍቅርም አብርሽና ሩታ ፍቅረኛ ማሞች አይደሉም፣ ግን ሆነም እንበለውና እንኳን ፍቅር ይሄንን አክል አላረገችም፣ እንደዚች አላለቀሰችም። ያዙኝ ለቀቁኝ አላለችም ማለት ነው። ሲቀጥል ደግሞ ያንን ሁሉም ስድብ እያየች ተመለሽ እያለ እየተባለች ገና ዛሬ ቦስ በቦስ ሰጧ በጣም ገርሞኛል ማለት ነው። እና በሰው የሰው ልጅ በዚህ ናክል ክፋት እኔ እንጃ እየተቀበለባት እያደጉባት በቃ ምን ልበላችሁ በሩታ ስም ከፍ እያሉ እያለ ሩታን ለመጣል ወይም ደግሞ ሩታን ለማሸመቀቅ እኔ እንጃ ተዋት በቃ። ከምሬ ነው ሙላችሁ። እና ሲቀጥል ደግሞ ወንድ አልጠፋም፣ አብርሽ ብቻ አይደለም። እና በነገራችን ላይ አብርሽን እኔ ለምን እንደሚፈልጉት አላቅም። በቡታ ጀራ ላይ ወንድ የለም አላቅም ወይስ የሆነ ማግኘት አለው፣ አብርሽ ሴትን የሚስብበት ነገር? ኧረ እኔ እንጃ። እውነት አብርሽን አሁን ሐኪም ቤት መውሰድ አለበት፣ ቤተሰብ ማመ መስመር እውነት ሐኪም ቤት ሂዶ መመርመር አለበት። ለምን በቃ ሁሉም አብርሽን ወደድኩ ነው አብርሽን አፈቀርኩ ነው ወይም ደግሞ ሩታ ሊጎዳ ይሆን አላቅም። በነገራችን ላይ ሁለት አባቱ ከተዋደደ በመሀል ገብቶ መለያየት ማለት በጣም ከባድ ነው። አይታችሁታል፣ ከትላንትናው ቪዲዮ ማለት ነው አይደል መለያየት ከሸገር እስከ ቡታጀራ ለመሄድ እንዴት እንደሆኑ ማለት ነው። እንዴት እንዳሳዘነችኝ ሩታይ ማለት ነው። ግን በዚሁ አጋጣሚ ለምንድን ነው ግን ሴት ልጅ ሆናችሁ በሴት ላይ ክፋትን የምትመኙ? በቃ የራሴ እስቲ ህይወት ብትሉስ። በተለይ ደግሞ የምትሳደቡ ልጆች በቃ እራሳችሁ እስቲ ወደ ራሳችሁ ተመለሱ። አንዳንዴ ለወደዳችሁት እንኳን ለአድናቂያችሁ እንኳን ከጎኑ ስትቆሙ የሆነ ትክክለኛ መንገድ ሲመጣ ትክክለኛ ጥያቄ ሲመጣላችሁ ለዛኛው እስቲ በትክክለኛው መንገድ ቆማችሁ ፍረዱ። እውነት ብቻ ስለጠላችኋት በቃ ሩታ እኔ እንጃ በምን እንደምትጠላት፣ እኔ ግራ ነው የሚገባኝ። እውነት እንደው የሚያስረዳኝ ሰው ባገኝ እኔ በጣም ደስ ባለኝ። እንደ ትምህርት ቤት ሩታ እንደዚህ እንደዚህ አጥፍታለች ይሄን ነው ጥፋትዋ ብሎ ቢያስተምረኝ እኔ ብታስረዱኝ በጣም ደስ ይለኛል። እና ውድ ቤተሰቦች በጣም ስሜታው ነው ያለው ለምን ብትሉኝ፣ በቃ ሰው ለራሱ ህይወት እየኖረ የሰውን ህይወት መበጥበጥ በቃ እዚህ ጋ ኮ ማደግ መስራት ከፈለገች እንደ ሰው እውነቴ ነው። እንደዚህ ብጥብጥ እኔ አሁን ብዙ ስልክ አለኝ። በስልክ ሰብስክራይብ አላረኳትም። ለምን? እውነቱ ስትናገር ሰብስክራይብ አረጋታለሁ። ሰብስክራይብ ማድረግ ለእኔ ምንም አይደለም። ነገር ግን ለምን ሩታን አቁሾ ማለት እኔ አድጋለሁ፣ ሰውን ቀብሬ እኔ ከፍ ላለሁ ማለት? እኔ እንጃ። በጣም በዛ ላይ ደግሞ ግሪስሪ ፋሚሎች አይደለም እንደዚህ ለሴት ልጅ፣ ለማንም ያበረታታሉ። ብቻ በቃ በጣም ይደብራል፣ ደብሮኛል።